በመንግሥት የስልጣን ገጽ ላይ የኢትዮጵያ ታሪክ ጥፋትና ዋልዷል የሚባለው የያ ትውልድ ጥላ ዛሬም በኢትዮጵያ የፖለቲካ ልሳነ ምድር ላይ ተጽዕኖ ጎልቶ ይታያል። እርግጥ የአምሳዎቹና የስልሳዎቹ ትውልድ ነፍስ እንኳን ሳትቀርለት በሀገሩ ፍቅር ያበደ ልክ ነው ብሎ ያስበውን ስለ ሀገሩ ያደረገ ነው። የብሔር የሃይማኖትና የመደብ ጥያቄ የሆነውን የመሬት ባለቤትነትን ጉዳይ ከነችግሩ ብያኔ ለመስጠት ደፋር እርምጃ ነው። እርግጥ በዚህ ተግባሩ አመስጋኝም ተቺዎችም አሉት። ይሁንና ያ ትውልድ በአንድ የርዕዮት ምሰሶ ተጠልሎ መስማማት የራቀው ነበር። በማርክሲስት ሌኒኒስት ርዕዮት ጥላ ውስጥ ተጠልሎ እንኳ በቸናፈ ጠረጴዛ እየነረት የሚሟገት በኢትዮጵያ ልክ ባልተሰፋ በተውሶ ርዕዮት ጎራ ለይቶ ሰይፍ የተማዘዘ መሀል ሰፋሪ ሁለት ጥይት ይመቷል በሚል ጽንፈኛ የፖለቲካ ሀሳቤንና ጽንፍ የረገጠ የትግል ስትራቴጂን እያደረ ከሐሳብ ንጥፈትና ሐሳብ አልቦነትን ደርቦ መታገሉ ትውልድን ዋጋ አስከፍሏል። ዛሬም ዋጋ እያስከፈለ ይገኛል። በያ ትውልድ ቅኝት የሚዘወረው የዛሬው ኢትዮጵያ ፖለቲካ ስሪት ለአዳዲስ አስተሳሰቦች በርን ከመክፈት ወርቃማውን የሐሳብ መሃል ሜዳ ከመጋራት ይልቅ ማዶ ለማዶ ሆኖ መታኮሱም መርጧል። ወንበርና ስልጣን እስካላገኘ ድረስ ከኢትዮጵያ ታሪካዊ ጠላቶች ጋር በጋራ መቆም፣ በህዳሴው ግድብ የባህር በር ባለቤት ለመሆን በሚደረ የሚደረገው ጥረት በተቃርኖ መሰለፍ፣ ቤት እያፈረሱ ስለ በርና መስኮት መጨነቅ፣ መርከቧን ሰብሮ ስለ ጀልባዎቹ መሟገት የሚቀና ሆኗል። ጤና ይስጥልኝ። ይህ ኢትዮ መልህቅ ነው። መልህቃችን የኢትዮጵያ የፖለቲካ ኃይል አሰላለፍ ቅኝት፣ የፖለቲካ ባህሉ ስሪትና መፍትሄዎቹ ላይ ትኩረቱን አድርጎ አብሯችሁ ይቆያል። አብራችሁን ቆዩ። አልቦ ጩኸት ሀሳብ የለውም መፍትሄ የለውም። ይጮኋል፣ በጊዜያዊ ችግር ይጮኋል። ኢትዮጵያ ውስጥ ያለው ነው ሀሳብ አይደለም። በየተራ መጮ በየተራ ተበዳኝ መሆን፣ በየተራ ከሳሽ መሆን። ኢትዮጵያ መርከብ ናት። ሰዎች የሚሰቃዩት ግን መርከቡን አፍርሰው ጀልባ በመስራት ነው። ትልቁን ሩቅ የሚወስድን አፍርሰህ ትንንሹን ብትሰራ ሰፈር ትቀራለህ እንጂ አትሻገርም ማለት ነው። የጠንካራ ሀገረ መንግስታት ታሪክ እንደሚያስረዳው ሀገር በቆመችባቸው አምዶች ላይ ጎራ ሳይለዩ በጋራ የመቆም ታሪክ ነው። ጠንካሮቹን ሀገራት ጠንካራ የሚያደረጋቸው በጋራ ታህታይ በሆኑ ከሀገር ታሪካዊ ጠላት መንግስታትና በብሔራዊ ጥቅም ላይ የጋራ አቋምን ይዞ በሌሎች ጉዳዮች ላይ ፖለቲካን የመስራት እውነት ነው። ጠቅላይ ሚኒስትር አብይ አህመድ መርከብ የማፍረስ ቤት የመናድ የፖለቲካ ሀሳብ የሀሳብ አልቦነት ስሪት የፈጠረው ነው ይላሉ። የሀሳብ አልቦነት ፖለቲካ የሀገርን ልማትና ብልጽግና ለማረጋገጥ ለሚደረገው ሩጫ እንቅፋት ነው ሲሉ ይናገራሉ። የዚህ ሐሳብ የንትፈት ፖለቲካ አምዶች መካከል ህዝበኝነት አንዱ ነው። እርግጥ ህዝበኝነት በኢትዮጵያ ብቻ ሳይሆን በዓለም ፖለቲካ ላይ እየገነገነ የመጣ መሆኑ ታይቷል። የኢትዮጵያ ዘላቂ ጥቅም የሚያረጋግጠው ቀይ ባህር፣ የተፈጥሮ ጋዝ፣ ግዙፍ የማዳበሪያ እና የኒውክለር ኃይል ግንባታን እውን ከማድረግ ይልቅ ህዝብን ከህዝብ ማቃቃር፣ በሃይማኖቶች መካከል ቅራኔ ፈጥሮ በቅራኔው ሽብልቅ ለመክተት የሚደረግ ሩጫ ህዝበኝነት የወለደው ፖለቲካ ነው። ይህን ለማድረግ ሀሳብ አይፈልግም ፣ ትምህርት አይጠይቅም። ይህ በጭብጨባ ተጀምሮ በለቅሶ የሚቋጭ አክሳሪ ፖለቲካ ነው። ሌላው ይላሉ ጠቅላይ ሚኒስትሩ፣ በነባር ባህል መታሰርና በጊዜያዊ ችግር መሸበር መሰበር ደግሞ የሐሳብ አልቦ ፖለቲካ ምልክቶች ናቸው ብለዋል። በአንድ ፖለቲካ ማህበር ውስጥ የሀገር ህልውና የፖለቲካ ምሰሶ ነው፣ ምሰሶ እየናዱ ፖለቲካ የለም ሲሉ የፖለቲካ ሊቃውንት ያስረዳሉ። ጠቅላይ ሚኒስትር አብይም ቢሆኑ ኢትዮጵያ ውስጥ ያለው ፖለቲካ መርከብን አፍርሶ ጀልባ ለመገንባት እንደ መሰቃየት ነው ሲሉ ያብራሩታል። ኢትዮጵያን ለማፍረስ ከሚሰሩ ሀገራት ጋር አብሮ መቆም፣ ኢትዮጵያ የተፈጥሮ ሀብቷን መጠቀም የለባትም ከሚሏቸው መንግስታት ጋር መሰለፍና ከኢትዮጵያ ይልቅ ለመንደር የሚደረጉ ግብግቦች ውቅያኖሱን በመርከብ ሳይሆን በጀልባ እንደመሻገር የሚቆጠር ሆኖ ተገኝቷል። ጠቅላይ ሚኒስትሩ ውቅያኖሱን ለመሻገር የሚያስፈልገው መርከብ ነው ሲሉ ይናገራሉ፣ ያብራራሉም ትልቅ ቦታ የሚያደርሰንን አፍረሰን ትንሹን ለመገንባት መሞከር ለመሻገር አያስችለንም። ሀሳብ አልቦነት የወለደው ፖለቲካ ጭፍን ተቃርኖ ያለበት ግንኙነቱ ሚዛኑን የሳተ፣ ውጤቱ ደግሞ ስኬት አልባ ነው። መንግስት የሀሳብ ሉዓላዊነትን ለማምጣት ሚዛናዊ የሀሳብ ፍትጊያ ሜዳ ማመቻቸት ያስፈልጓል። ይህ ፍትጊያ ፉክክርና መተባበር፣ ቀጣይነትና ቁርጠኝነት፣ ለውጥና ዘላቂነት ሲኖረው ዘላቂ የሀገረ መንግስት ግንባታን ያሳልጣል ይላል ይላሉ። ዘር ከሌለ ምርት የለም። የብልጽግና ዘር ሀሳብ ነው። ሀሳብን መቅዳት ብዙ ጣጣ አመጣብን። ምክንያቱም የተቀዳ ዘርና አረም የተቀላቀለ ስለሆነ እኛን የመሰለ የእኛን የሚቀይር ለእኛ የሚሰራ ዘር መቅረጽ ይችለናል። ያን መንግሥታዊና የጋራ አድርገን ብንሰራበት ለውጥ እናመጣለን። ኢትዮጵያ በቀደመ ታሪኳ በዓለም ካሉ ሀያላ መንግስታት አንዷ ነበረች። በቀይ ባህር ላይ አዛዥ መሆኗ እስከ ደቡባዊ አረባዊ ክፍሎችን መቆጣጠር የቻለች ጌታ አድርጓታል። በወቅቱ ኢትዮጵያ የውስጥ አቅሟን ተጠቅማ ወቅቱ የሚፈልገው ምርት ለዓለም ገበያ ማቅረቧ የገናናነቷ ምንጭ ነበር። ይህ እውነት ዛሬም ይሰራል። ቀይ ባህርን ባለቤት በመሆን የሀገራትን የፈጣን እድገት መስፈንጠሪያ የሆኑ ማዕድናትና ቴክኖሎጂዎች ላይ የሚሰሩ ስራዎች ሀገርን ይለው ማድናትን ለመቀራመት የአያላኑ ሀገራት ፉክክር ለአንዳንድ ሀገራት የብልጽግና ምንጭ ሲሆን ለሌሎቹ የግጭት ምንጭ ነው። አፍሪካ የማድን እሽቅድድሙ የፉክክር ሜዳ ነች። የዓለም ስልጣኔን ሽቅብ ለማጎን ወደ ታች ቁልቁል ወርዶ አፈር ማገላበጥ ትልቁ ጥበብ ነው በሚል ሀገራት ሩጫ ላይ ናቸው። ፕላኔታችንን እንመራለን ብለው የሚሻኮቱ አያላን ሀገራት በማድን ቅርምቱ ላይ እያደረጉት ያለው እሽቅድድም ይህ እውነታን ያደረገ ነው። በ2023 የወጣው የብራድሊ ሪፖርት እንደሚያመለክተው የዓለም ቀጣይ ቴክኖሎጂ ፉክክር ግባት የአፍሪካ ማዕድናት ናቸው። አህጉሪቱ ባህያሏኗ ሀገራት እሽቅድድምና ትግል ውስጥ የታክቲክ ሜዳ ናት። የዓለማችን ግዙፍ ሀገራት የተሻሻሉ ከፊል አስተላላፊ ሴሚኮንዳክተር የኤሌክትሪክ መኪኖች ባትሪና ሶላር ፓኔሎች ምርት ቀዳሚ ለመሆን በሚያደርጉት ጥረት ውስጥ ያለ አፍሪካ የሚያስቡት አይደለም። እንደ ኮንግሬሽናል ሪሰርች ሰርቪስ ጥናት አሜሪካ መቶ በመቶ ወሳኝ በሚባሉ የ14 አይነት ማዕድናት ጥገኛ ሆና ትገኛለች። ቻይና በ2022 ብቻ ከአፍሪካ የ10 ቢሊዮን ዶላር የማዕድን ግዥ ያከናውናለች። የኢትዮጵያ መንግስት በማዕድን ዘርፍ ላይ ልዩ ትኩረትን ያደረገው ከዚህ እውነታ በመነሳት ነው። በማዕድን ዘርፉ ላይ ለውጥ የመጣውም በዚህ ምክንያት ነው። ጠቅላይ ሚኒስትር አብይ አህመድ ማዕድን የዜጎች ሀብት መሆኑንና የማስተዳደር ኃላፊነቱ ደግሞ የመንግስት እንደሆነ ጠቁመዋል። ይህን ውስንና አላቂ ሀብት ማዕድንን ስናገኝ እንዴት ማውጣት፣ መጠቀም እንዳለብን የተደራጀ እቅድ ካላወጣን በቀላሉ ልናጣው እንችላለን ይላሉ። በዕቅድ ከተመራንና ማዕድንን በአግባቡ ከተጠቀምንበት አንድም ማህበረሰብ የሚያስፈነጥር ሀብት ነው ሲሉ ያክላሉ። ኢትዮጵያ በማዕድናት የታደለች አገር ናት። እንደ ወርቅ፣ ፕላቲንየም ያሉ የከበሩ ማዕድናት መገኛ ናት። ታንታለም፣ ብረት፣ ኒኬል፣ ብርና ነሐስ የሀገሪቱ ሀብቶች ናቸው። የነዳ የወዳጅ ምልክትም በምስራቅ ኢትዮጵያ ከታየ ሰንብቷል። በካሉብና ሂላላ የተፈጥሮ ጋዝ ክምችት ላይ ስራዎችም ተጀምረዋል። ኢትዮጵያ በ2012 ወደ ውጭ ከላከች ወርቅ 28 ሚሊዮን ዶላር ስታገኝ ባለፈው ዓመት ደግሞ 3 ቢሊዮን ዶላር ከዘርፉ ተገኝቷል። ይህ በጥቂት ዓመታት ውስጥ ምን ያህል የማምረት አቅም እንዳደገ አመላካሽ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ወርቅ በ ኢትዮጵያ ኤክስፖርት ያደረገችው 28 ሚሊዮን ዶላር 28፣ ባለፈው አመት ኤክስፖርት ያደረገችው 3 ቢሊዮን ዶላር። በጥቂት አመታት ውስጥ ምን ያክል የማምረት አቅሙ እንዳደገ አስቡት። ጋዙም፣ ፈርትላይዘሩም፣ ብረቱም ምናምን እየወጣ ሲሄድ ይሄ በልካል። ኢትዮጵያ ከርስ አይደለም ብቻ ሳይሆን የጋዝ የሰማችሁት ነው። የማዳበሪያ የሰማችሁት ነው። የመስታወት በቀደም አይታችኋል። መስታወት ካስጀመረች፣ ማዳበሪያ ካመረተች፣ ለትራንስፖርት ጋዝ ካወጣች፣ ኢነርጂ ካመረተች ጌታ ነች ማለት ነው ጌቶች የምትባል ሀገር። የሐሳብ አልቦነት አንዱ መገለጫ መንደር ውስጥ የመደበቅ አባዜ ነው። የሃይማኖት የብሔርና ጎሳ ውስጥ ሆኖ ስልጣን ለመያዝም ስልጣን ለመጠበቅም የሚደረግ ሩጫ ሀገሪቱን የሚያሻግር አይደለም። የሀገራት ተሞክሮ ይህንኑ ያሳያል። የፖለቲካ ሳይንስ ተማሪዎች ፓትሪሞኒያሊዝም ወይም የዝምድና ፖለቲካ እያሉ የሚጠሩት ፖለቲካ በዘመድና በሰፈር የፖለቲካ ስልጣንን ለመያዝም ሆነ ስልጣንን ለመጠበቅ የሚደረግ ግብግብ ነው ሲል ብያኔ ይሰጣል። በጉዳዩ ላይ በናይጄሪያ በተሰራ ጥናት በሃይማኖትና በብሔር የመሳሳት ፖለቲካ ባላት የነዳጅ ሀብትና የተፈጥሮ ጸጋ ከመካከለኛው ምስራቅ አገራት ጋር ልትሰለፍ የምትችለው ሀገር በድህነት የምትማቀቅ አገር እንድትሆን አድርጓታል ሲሉ ያስረዳሉ። በኢትዮጵያ በተለይም ሀገሪቱን ለመለወጥ የሚችሉ የማዕድንና የኢነርጂ ዘርፎች ቀጣይ ስኬትም አልፎም ኢትዮጵያ በተፈጥሮ ሀብቷ በመበልጸግ ወደፊት የመራመድ ጉዟን እውን እንዳታደርግ የፖለቲካ አመራሩም ሆነ በተፎካካሪ ፖለቲካ ውስጥ ያለው አካል ከሐሳብ ትግል ይልቅ ሐሳቡን ሰፈሩ ሰዎች ላይ ካደረገ አገሪቱ ከድህነት መንገድ እንዳትሻገር ያደርጋታል። ጠቅላይ ሚኒስትር አብይ ለአመራሮቻቸው ይህንኑ አስገንዝበዋል። እርሳቸው አመራሩ ከመንደርተኝነት አስተሳሰብ ሊላቀቅ እንደሚገባ አጽንኦት የሰጡ ሲሆን በመንደር ታጥረን ከቀረን እንደግ እንበልጽግ ብንል አንችልም፣ ይልቁንም ወደኋላ እንቀራለን ሲሉ ገልጸዋል። ከዚህ ሻገር ጠቅላይ ሚኒስትር አብይ የመልካም አስተዳደር የማስፈንን ጉዳይ ልዩ ትኩረት ሰጥተው ለአመራሮቻቸው አስገንዝበዋል። በዚህ ስልጠና ላይ መልካም አስተዳደርን የማስፈን ጉዳይ የሀገሪቱ ቁልፍ ችግሮችን የመፍታት የግማሽ መንገድ ጉዞ ነው ሲሉ አክለዋል። ከዚህ ባሻገር የኑሮ ውድነትን መቀነስ አልፎም ወደ ነጠላ አሃዝ ለማውረድ አመራሩ በልዩ ትኩረትና በቅንጅት ሊሰራ ይገባል ብሏል። ጠቅላይ ሚኒስትሩ በገለጻቸው ምርትን ከኮንትሮባንድ በመታደግና የገበያ ትስስር በመፍጠር የከተማው ድሃ በደላሎች እንዳይጎዳና እንዳይማረር ማድረግ ለሀገር መረጋጋት ወሳኝ መሆኑን አንስቷል። በመሬት አስተዳደርና በፍትህ ስርዓቱ የሚስተዋሉ መሬት የመቸብቸብና ፍትህ ማጓደል ብልሹ አሰራሮችን እንዲሁም የወርቅ ኮንትሮባንድን መከላከል እንደሚገባም አጽንኦ ሰጥተውታል። ኮንትሮባንድን አጥብቆ በመከላከልም የሀገር ሀብት ወደ ካዝና እንዲገባ ማድረግ እንደሚቻልም አመላክቷል። እንደ ሀገር መንግስት ኃይል ሌብነትን ስላስቀረን ሀብቱ በሀገር ልማት ላይ በግልጽ እየታየ ነው ያሉት ጠቅላይ ሚኒስትር አብይ እንደ ግለሰብ የሚፈጸም ሌብነትን በመቀነስ የበለጠ ለውጥ ማምጣት እንደሚቻልም አስገንዝበዋል። በተጨማሪም ጠቅላይ ሚኒስትሩ ለሚመጣው ሀገራዊ ምርጫ ምቹ ሁኔታን ለመፍጠር አመራሩ በትኩረት ሊሰራ እንደሚገባም አጽንኦት ሰጥቷል። ሌብነት መቀነስ፣ መሬት ቸብቻቢው፣ ፍትህ ቸብቻቢው ወርቅ ቸብቻቢው እንዲቀንስና ወደ ሀገር ሀብት እንዲገባ ማድረግ። እንደ ሀገር ዘረፋ ስላቆምን እንዳያችሁት አይነት ስራዎች ተሠርተዋል። ኢንዲቪጁዋል ሌቦች ብንቀንስ ደግሞ የሀብት መልሶ ለሀገር ልማት ይውላል። ሌብነት መቀነስ ያስፈልጋል። ሦስተኛው መንደርተኝነት መቀነስ። በመንደር ተከበን ያለን ሰዎች እንደግ፣ እንብቀል፣ እንውጣ በመንደር ታጥረን ከቀረን ብልጽግናን አናረጋግጥም፣ እንቆራቆዛለን። ከመንደር ሳቤ ከወረደ ሳቤ ያለውን አመለካከት እንቀንስ። አራተኛ ጠባቂነት እንቀንስ። እነዚህ የመቀነስ ግቦች ናቸው። የያ ትውልድ ፖለቲካ በሪዮታ ጠር የታጠረ የሀገርን ነባራዊ እውነት የካደ መሆኑ በበርካታ የፖለቲካ ሊቃን ያስተቸዋል። ከያ ትውልድ ያልተላቀቀው የዛሬው ፖለቲካ ከሐሳብ ይልቅ ነፍጥ፣ ከድርድሩ ጠረጴዛ ይልቅ የመጥፊያው ዳዋና ጢሻ ይታየዋል። አሁን በኢትዮጵያ መንግስት ይህን ለማድረግ ጥረት እየተደረገ ነው። ታሪክ እንደሚያሳየን ጽንፈኝነትና የመሃል ፖለቲካን ያስወገደ የፖለቲካ አካሄድ ሀገሪቱን በብዙ ያስከፍሏታል። ሐሳብና ሐሳብ ብቻ ሀገሪቱን ያሻግራታል። ይህን ተከትሎ ጠመንጃ የታጠቀው ኃይል ያነገተው ጠመንጃን ፈትቶ እንዲደራደርና የሰላማዊ ትግል እንዲያደርግ ጥረቶችም እየተደረጉ ይገኛሉ። ከፕሪቶሪያ እስከ ታንዛኒያ ድረስ የተካሄዱ ድርድሮች በነፍጥ ጉልበት ሀገር አይገነባም፣ ውይይትና ድርድር ሁላችንንም አሸናፊ ያደርጋል በሚሉ ጽኑ ሐሳቦች የተካሄዱ ናቸው። ከዚህ ባሻገር የሀገራዊ ምክክርም ከጽንፍ ፖለቲካ ወጥቶ ወርቃማውን አማካይ መፈለግ ትልምና ጉዞ ነው። ያኔ ሀገር ታሸንፋለች። ያኔ ሁሉም የፖለቲካ ኃይሎች የሚያሸንፉበት አውድ ይፈጠራል። ከነፍጥ አንጋች ፖለቲከኞች ድርድር እስከ ሀገራዊ ምክክር የዘለቁ ውይይቶች ግባቸው በኢትዮጵያ የፖለቲካ ልሳነ ምድር ላይ የፖለቲካ የወርቃማውን አማካይ ለማምጣት ግብ ያደረጉ ጥረቶች ናቸው። የተወደዳችሁ የኢትዮ መልሕቅ ቤተሰቦች የዛሬው መልህቃችን እዚህ ላይ ይቋጫል። በተከታይነት በሌሎች ሌሎች ርዕሰ ጉዳዮችን እንገናኛለን። በያላችሁበት ሰናይ ጊዜ ይሁንላችሁ።